የቪየትናም ቆይታችን በጣም ትልቅ ትምህርት የተገኘበት ነው። እንግዲህ እንደዚህ አይነቶቹ ጉዞዎች በአንድ በኩል ራስን ለማየት እድል ይሰጣሉ። በሌላ መንገድ ትምህርት ለመውሰድ ራስን ለማየት፣ ለምሳሌ እንደ ሀገር እየሄድን ያለንበት አቅጣጫ ሌላው ዓለም እየሄደ ካለበት አቅጣጫ ጋር ምን መልክ አለው የሚለውን ለማየት ያስችላል። ሁለተኛ እኛ ያላየናቸው ሌሎች ከሄዱባቸው መንገዶች ደግሞ ትምህርት ሊወሰድባቸው የሚችሉ ጉዳዮች ካሉ ያን ለማድረግ ያስችላል እና በእኔ እምነት የቬትናም ቆይታ እነዚህ ሁለቱንም ጉዳዮች ያሳካ ነው የሚል አለኝ። እንደ መንደርደሪያ ሀሳብ በጣም ዘርፈ ብዙ የሆኑ የኢኮኖሚ እድገትና እንቅስቃሴዎች ውስጥ ልክ እንደኛ የሪፎርም ፒሪድ ያሉት አላቸው። ሞይዶይ ብለው ሰይመውታል እነሱ። እኛም የሀገር በቀል ኢኮኖሚ ሪፎርም ብለን አንድ ሁለት እያለን እየቆጠርን ያለ ነው። ልክ እንደዛ አይነት የሪፎርም አቅጣጫ ይዞ እየሄደ ነው ያለው። በጣም አስቸጋሪ ከሆነ ሁኔታ ውስጥ ወጥተው ብዝሃ ዘርፍ ያልነው እኛ፣ እነሱም በብዝሃ ዘርፍ ተቃኝተው እየሄዱ ነው ያሉትና ግብርና ኢንዱስትሪ እያሉ እየቃኙ ነው የሄዱት። ሀይቴክ ወደሆነ ኢንዱስትሪ ነው የገቡት አሁን ላይ። እና እኛም የያዝነው አቅጣጫ አለን። የመሪ ሚና የፓርቲ ሚና እዚያ ውስጥ ማየት ይቻላል። የሕዝብ ሚናን ማየት ይቻላል። እነሱም ያንኑ ፉትስቴፕ ተከትለው ነው የመጡት እና ይሄ ብዝሃ ዘርፍ ላይ ማተኮራቸው ከቀውስ አዙሪት ውስጥ በፍጥነት ለመውጣት እድል ሰጥቷቸዋል። እኛም ብዝሃ ዘርፍ ነው እየተከተልን ያለ ነው ላለፉት ሰባት አመታት። ይሄ የብዝሃ ዘርፍ አቅጣጫችን ፈጥኖ እድሎችን ለመጠቀም ምቹ ሁኔታ እንደሚፈጥር ማየት ችያለሁ። የገጠርና የገጠርና የኢንዱስትሪ ልማት ስራቸው ይሄ በኋላ ማንሳት ለምፈልገው የሰው ሀብት ልማት ስራ በጣም ትልቅ ትርጉም አለው። የሰው ሀብት ልማት ስራቸውን እንዴት መሩት የሚለው በዛ አቅጣጫ የተቃኘ ስለሆነ የገጠርና የከተማ ልማት ስርዓቱ ከነሱም አንጻር አሁን ስለ ስማርት ሲቲ ነው እያወሩ ያሉት እየሰሩ ያሉት። እኛም ያንን ቅኝት ይዘን እየሰራን ያለ ነው። ሶ በፍጥነት አደጉ ከተባሉት ሀገራት ተርታ ናቸው። ግብርና ላይ ብቻ ትኩረት ያደረገ ኢኮኖሚ ነው የነበራቸው። ያንን ዳይቨርሲፋይ አድርገው መሄድ ችለዋል። የእኛም የእድገት አቅጣጫ በዛ መንገድ እየሄደ ያለ የእድገት አቅጣጫ ነው። ፕሮባብሊ በጣም እጅግ በጣም ፈጣን ሊሆን የሚችል እድገት ማስመዝገብ የሚያስችል ይዞታ እንዳለን በእኔ መረዳት አመላካች የሆኑ ጉዳዮች አሉት። የግሪን ግሮዝ ላይ ትኩረት አድርገዋል። ግሪን ግሮዝ ላይ ትኩረት አድርገን እየሰራ ነው ያለ ነው። እንግዲህ ይሄንን እንደ መንደርደሪያ ሀሳብ ካነሳው በኋላ የኛ አቅጣጫ ያለንን ነባራዊ ሁኔታ ከግምት አስገብቶ የዘግይቶ መድረስ እድሎች ወይም የሌት ካመራ አድቫንቴጅ የሚባለውን እንደ ተጨማሪ መስፈንጠሪያ አቅም ተጠቅሞ ይሄዳ ያለ የእድገት አቅጣጫ ከመሆኑ ጋር ተያይዞ መስራት ያለብን በጣም ብዙ ስራ ያለ መሆኑ እንደተጠበቀ ሆኖ የያዝነው መንገድ ግን እውነት ለመናገር የወደፊት ትልቅ ሬከርድ የመሆን እድል እንዳለው በቆይታ ሂደት በነበሩኝ ሁሉ አጋጣሚዎች ያንን ነበር ለራሴም ኮሚኒኬት ሳደርግ የቆየሁት። ናው ትልቁ ቁልፍ ትራንስፎርሜሽን ያካሄዱት የሰው ሀብት ልማት ስራቸው ላይ ነው። የሰው ሀብት ልማት ስራቸው በትምህርትና ስልጠና የሰው ሀብት ልማት ስራቸው ለተከተሉት የልማት አቅጣጫ ምላሽ እንዲሰጥ ተደርጎ ነው የተቃኘው። አንዱ ትልቁ ሪፎርማችን የተስማማ ነው። ከተፈራረምናቸው ስምምነቶች አንዱ የትምህርትና ስልጠና ትብብር፣ በዛ መስክ ያለ ትብብር ስምምነት ነው። እንግዲህ እነሱ የግብርና ዘርፉን በዝርዝር ለማዘመን የተከተሏቸው አቅጣጫዎች ላይ በሙሉ ምን አይነት የስልጠና ስርአት ይኖረን፣ የቴክኒክና ሙያ ተቋሞቻችን በየደረጃቸው ምን አይነት የሰው ሀይል ያሰልጥኑ የሚለውን በረዥም ጊዜ ፍኖተ ካርታ መልሰው ለዛ የሚሆን የፕላኒንግ ስርአት ተከትለው ነው የመሩት። ለምሳሌ የቴክኒክና ሙያ ስልጠና ስርአታቸውን ለአጫጭር ስልጠና ለመካከለኛና አድቫንስድ ለሆኑ ስልጠናዎች በየሴክተሩና በየሳብ ሴክተሩ መድበው ነው የመሩት። የእኛንም አቅጣጫ ካየን የዞኒንግና ዲፈረንሼሽን ብለን እንደየ አካባቢው አንጻራዊ ጠቀሜታ ላይ የተመሰረተ የሰው ሀብት ልማት ስራ እንዲሰራ ነው ዳይሬክሽን ተይዞ የሪፎርም አጀንዳ ተቀርጾ ወደ ተግባር እየተገባ ያለው እና እዚህ አካባቢ የሰው ሀብት ልማት ስራው ምርታማነትን በሚያሳድግ መንገድ በደንብ ቃኝ ተውታል ፎር ፖይንት ኦ ላይ ወይም ይሄ ኢመርጂንግ ቴክኖሎጂዎች ለተባለው የስልጠና አይነት እንደ አንድ ትልቅ ስትራቴጂ ወስደው ነው እየሰሩ ያሉት። እኛም ሮቦቲክስ ላይ አርቲፊሻል ኢንቴሊጀንስ ላይ የጀመርናቸው ናቸው ስራዎች አሉ። ማደግ አለበት መስፋት አለበት ግን ጭራውን ደግሞ ይዘነዋል ብዬ ነው የማስበው። ከሰው ሀብት ልማት አንጻር የሰሩት ስራ ከሰው ሀብት ልማት አንጻር የተወዳዳሪ ኢኮኖሚ የመገንባት ተልእኮ የተሰጠው ነው የሰው ሀብት ልማት ስራው ይሄ፣ በመደበኛ እና በኢመደበኛ ዘርፍ በደንብ ተከፍሎ ታይቷል። ሁለተኛ ስሞል ማይክሮ ስሞል ሚዲየም እና ላርጅ ኢንተርፕራይዞችን መሰረት አድርገው የሰሩት ስራ አላቸው። በተለይ የእኛን ኢኮኖሚ አሁን እንደምናየው ለግል ዘርፉ በጣም ትልቅ ትኩረት የተሰጠበት ነው። የግል ዘርፉ ማሳደጊያ ሚንሶች ደግሞ እነዚህ ስሞል ሚዲየም ኢንተርፕራይዝ የምንላቸው ናቸው። ማይክሮዎች ሞር የኢንፎርማል ቢዝነሶችን ጨምሮ ደግሞ እነዚህን እንዴት ፎርማላይዝ ማድረግ እንደሚቻል አይተዋል። አንድ ትልቅ ያየሁት ነገር ለቤተሰብ ቢዝነስ ትኩረት ሰጥተው ሰርተዋል። እኛም ቤተሰብና የማህበረሰብ ቢዝነስ ላይ ትኩረት አድርገናል። እነዚህ ቢዝነሶች በጣም ሰፋ ያለ የህብረተሰብ ክፍል የሚሸፍኑ ናቸው። እነሱ የታክስ ስርዓቱን አስተሳስረዋል፣ ትምህርት የሚወሰድበት ነው። የማህበረሰብ የቤተሰብ ቢዝነሶችን ለማጠናከር የታክስ ስርዓቱን ቃኝተዋል። ሌላው በዚህ ውስጥ ያየሁት የስነ ምህዳር ግንባታ ስራ አንተርፕነርሽፕ ላይ ስሞል ቢዝነሶቹን ኢኖቬቲቭ ማድረግ ላይ ትኩረት ሰጥተው ሰርተዋል። እንደ አቅጣጫ ይዘነዋል። በተለይ የአንተርፕነርሽፕ ስነ ምህዳር ግንባታ ላይ በጣም ሰፊ ስራ ላለፉት ሶስት አመታት ተሰርቷል። ይህንን ማስተሳሰር በደንብ መቃኘት ይፈልጋል። ከትልቁ ስዕል ጋር ምን ያህል ርቀት መተናል፣ ምን ቀርቶናል ብሎ በደንብ ማየት ያስፈልጋል። በዚህ መንገድ የሰው ሀብት ልማት ስርዓቱን ከትምህርትና ከስልጠና ስርዓት ጋር በማስተሳሰር ጊዜውን ለዋጀ ለፐርፐዙ እንደ ሀገር ለያዙት ረዥም ህልም ማሳኪያ ይሆን ዘንድ ገበያ መር ወደሆነ የሰው ሀብት ልማት ስርዓት አምጥተውታል። እኛም ይሄ ዳይሬክሽን አለን። ላለፉት ሶስት ተከታታይ አመታት አዳዲስ ካሪክለሞች መቅረጽን ጨምሮ ነባር ካሪክለሞችን የመከለስ ስራ ሰርተናል። ሌላው የሰሩት ፕራይቬት ሴክተሩን የማስተሳሰር ነው። ይሄ ከቴክኒክና ሙያ ስልጠና ስርዓቱ ጋር በደንብ ተያይዞ እየተሰራ ነው። የሴክተር ስኪል ካውንስል በሚል ሄደውበታል። እኛም ሴክተር ስኪል ካውንስል ግብርና ላይ ጀምረናል። እነሱ ከሄዱበት አንጻር ማስፋት እንደሚጠይቀን ተገንዘብ ያለሁና ቅድም መነሻ ላይ እንዳነሳሁት በአንድ በኩል እየሄድን ያለንበትን አቅጣጫ ለማየት እድል የሰጠ ነው። በጣም ትልቅ ህልም የሚመራው መንግስትና ስርዓት አለን። ትልቅ የኢማጂኔሽን ፓወር ያለው መሪ አለን። ይሄንን እድል መጠቀም ከተቻለ፣ የቪየትናሞች ሚስጥር የሚመስለኝ ይሄ ስምረት የፈጠረው ለነፃነታቸው ብዙ የታገሉ ናቸው። ያንን ፓትሪዮቲዝም የተሟላ የኢኮኖሚ ነጻነት ለማረጋገጥ መልሰው ጥቅም ላይ አውለውታል። ፓትሪዮቲክ የሆነ የህብረተሰብ ክፍል፣ ያ አስተሳሰብ ያለው የህብረተሰብ ክፍል የተሟላ የኢኮኖሚ ነጻነት በማረጋገጥ ተመንጭቆ መውጣት እንደሚቻል መሪዎቻቸው፣ ህዝብም በጋራ ሆነው ያረጋገጡት ልማት ነው። የአጋርና አጋዥ አካላት ሚና በተወሰነ ደረጃ ወይም በትልቁ የፎረን ዳይሬክት ኢንቨስትመንት እንዲመጣ አግዟል። ይሄ አስተሳሰብ ነው ያንን ምቹ ሁኔታ የፈጠረውና እኛም በትክክለኛ አቅጣጫ ለራሳችን በሚሆን መንገድ ለራሳችን በሚሆን እሳቤ የተመራ ስኬት እያስመዘገብን እንደሆነ ማየት ይቻላል። እንዲያውም በተደጋጋሚ ሲጠይቁ የነበረው እኛ መማር ብቻ ሳይሆን ማካፈል የምንችለው ነገር ደግሞ እንዳለ ሲያነሱ ነበር። የእኛን የኢኮኖሚ እድገት ፍጥነት እነሱ እንግዲህ ከሰላሳ እስከ አርባ አመታት በሚሆን ጊዜ ነው የመካከለኛ ገቢ ያላቸው ሀገራት ተርታ መሰለፍ የቻሉት እና የእኛ የላስትየር ያለፉት ሰባት አመታት በተለይ ደግሞ የኮቪድን በርካታ ሰው ሰራሽ እና የተፈጥሮ ቀውሶችን ተቋቁሞ ኢኮኖሚው ሬዚሊየንት ሆኖ ያለማቋረጥ እያደገ ያለበትን ፍጥነት ደግሞ ከእናንተ መማር እንፈልጋለን ሲሉ ነበር በተደጋጋሚ ና በጣም ልብ ለልብ መቀራረብ የነበረው አይ ቲንክ በመሪ ደረጃም የመጀመሪያው ነው። ክቡር ጠቅላይ ሚኒስትራችን ቪየትናም ሲገኙ ከ50 ዓመት የተሻገረ የዲፕሎማሲያዊ ግንኙነት ያለን ቢሆንም ነገር ግን በዛ ደረጃ መሪ ሲገኝ የመጀመሪያ ስለሆነ ትልቅ ትርጉም ሰጥተውታል። ስለ ስኬቶቻችን ይናገሩ ነበር። አግራሞት የጫረ የኢትዮጵያ ስኬት በሌላው ዓለም ዘንድ መኖሩንም አይቲንክ ልብ ያሞቃል። እንደ አንድ ኢትዮጵያዊ ሌሎች ስለኛ ስኬት ሲናገሩ መስማት ከኛ ስኬት ደግሞ መማር እንደሚፈልጉ ሲናገሩ ማድመጥ ደስ ይላል። ሾ የፍጥነት ፔሱ ላይ ሌሰን መውሰድ እንደሚፈልጉ ያነሱ ነበር። ኢምፖርታንት ነገር አንስቼ ባልፍጥሩ የሚሆነው የቴክኒክና ሙያ ስልጠና ስርዓቱን የግሪን ግሮውዝ አካል አድርገውታል። እኛም የግሪን ቲቬት ኮንሰፕት አለን በቴክኒክና ሙያ ስልጠና ስርዓት ውስጥ ምሳሌ ሰርኩላር ኢኮኖሚ ላይ መስራት ጀምረዋል። የእኛ ቲቤቶች ወዴት ማሻገር ይፈልጋል ከነሱ ያየሁት ካሪክለሞቻችንን የግሪን ግሮዝ ቅኝት ያላቸው እንዲሆኑ ማድረግ ላይ ተጨማሪ ስራ መስራት እንደሚጠይቅ ተመልክቻለሁ። ይሄ ሲሆን የኢትዮጵያ አስፓይሬሽን ለአመታት ይዛ እየሰራችበት ያለው አረንጓዴ ኢኮኖሚ የመገንባት ትልም ነው። ለዛ የሚሆኑ በርካታ እርምጃዎች ተወስደዋል። ይሄንን ግን ከትምህርትና ስልጠና ስርዓቱ ጋር በደንብ ማስተሳሰርና ክህሎት እንዲፈጠርበት ማድረግ ይፈልጋል።